መንጌ ከ34 ዓመት በኋላ ሚስጥሩን አወጡት። የሐራሬው የግድያ ሴራ። ኢሳያስ የላከው ተኳሽ ጀነራል ሆኖ ተሹሟል። ለ17 ዓመታት በቆየው ደም አፋሳሽ ግጭት ውስጥ ኢትዮጵያን በፕሬዝዳንትነት የመሩት ኮሎኔል መንግሥቱ ኃይለ ማርያም ከሦስት ዐሠርተ ዓመታት በላይ በዚምባብዌ ሐራሬ ራሳቸውን ደብቀውና ከመገናኛ ብዙሓንም ርቀው ቆይተዋል። አሁን በሰማኒያ ሶስት ዓመት ዕድሜያቸው ላይ የሚገኙት ኮሎኔል መንግስቱ ከረጅም ጊዜ በኋላ ከካሜራ ፊት ቆመው አጠር ያለ ቃለ ምልልስን ሰጥተዋል። በቃለ ምልልሳቸው ላይም በፈረንጆቹ የዘመን ቀመር በ1995 በዚምባብዌ ዋና ከተማ ሐራሬ በህወሓትና ሻዕቢያ ቅጥር ነብሰ ገዳዮች ስለተሞከረባቸው የግድያ ሙከራ ማብራሪያ ሰጥተዋል። ከረጅም ጊዜ የትዳር አጋራቸው ውባንቺ ቢሻው ጋር በመሆን ስለዛች አሰቃቂ የዕለት ማብራሪያን የሰጡት ኮሎኔል መንግስቱ በዕለቱ ለተፈጠረው ክስተት የቀድሞ ጠላቶቻቸውን ተጠያቂ በማድረግ አዲስ መልእክትን አስተላልፈዋል። ለመሆኑ በፈረንጆቹ የዘመን ቀመር በ1995 በኮሎኔል መንግስቱ ኃይለማርያምና ባለቤታቸው ውባንቺ ቢሻው ላይ የተደረገው የግድያ ሙከራ በመንግስት የተደገፈ የግድያ ሙከራ ወይስ በግለሰቦች ቂም በቀል የተነሳሳ የግል ፍላጎት? በኮሎኔል መንግስቱ ላይ የግድያ ሙከራ ያደረገው ግለሰብስ ወደ ኤርትራ ሲመለስ የጀኔራልነት ማዕረግ ተሰጠው የሚባለው እውነት ነውን? ሰላም ጤና ይስጥልን፣ የተከበራችሁ የሰሞነኛ ቤተሰቦች እንደምን አላችሁ? በዛሬው ጥንቅራችን ከላይ ላነሳናቸው ጥያቄዎች ምላሽን እየሰጠን በኮሎኔል መንግስቱ ኃይለማርያም ላይ የተደረገውን የግድያ ሙከራ እንመለከታለን። እስከ ፍጻሜው አብራችሁን ቆዩ።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 የኮሎኔል መንግስቱ የስደት ህይወት። ኢትዮጵያን ለ17 አመታት እንደፈቀዱና እንደፈለጉ ሲገዙና ሲነዱ የነበሩት ኮሎኔል መንግስቱ ኃይለ ማርያም የተቃዋሚ የጦር ኃይል ወደ አዲስ አበባ ሲቃረብ ከሀገር የወጡት ከዛሬ 34 አመታት በፊት ነበር። ከስድስት ሰዓቱ የኢትዮጵያ ሬዲዮ የዜና እወጃ በሀገሪቱ የነበረውን ደም ማፋሰስ ለማስቆም ሲባል ፕሬዝዳንት መንግስቱ ከሀገር እንዲወጡ መደረጉ ተነገረ። በማግስቱ ግን ለማንም ሳያሳውቁ ሸሽተው መሄዳቸውን የመንግስት ምክር ቤት ተናገረ። ምክትል ፕሬዝዳንት የነበሩት ሌፍትናንት ጄኔራል ተስፋዬ ገብረ ኪዳንም የሀገሪቱ ፕሬዝዳንት ሆነው የተሰየሙት በሰዓታት ልዩነት ነው። ኮሎኔል መንግስቱ የተቀሰቀሰውን የየካቲት 66 ህዝባዊ አመጽ በአዝጋሚ መፈንቅለ መንግስት እጁ ያደረገው ወታደራዊ ጁንታ ወይም ደርግ ሊቀመንበር ነበሩ። የኢሰፓ ዋና ጸሐፊ የጦር ኃይሎች ጠቅላይ አዛዥ፣ የኢሂድሪ ፕሬዝዳንት በሚል በተደራረቡ ሹመቶች ራሳቸውን ሹመው ኖሩ። ይሁንና አስተዳደራቸው ገና ከጅምሩ ግድያን መፍትሄ በማድረጉ ተቃዋሚያቸው በዛ። መንግስታቸውን በመቃወም ተቃዋሚ ኃይሎች ጠመንጃ አንስተው ጥቃት ጀምረው ድል አገኙ። በ983 ዓ ም አጋማሽ ላይ ተቃዋሚው የኢህአዴግ ሰራዊትም ወደ አዲስ አበባ በአሸናፊነት ገሰገሰ። ተቃዋሚዎቻቸው እንደ ተጠጓቸው ያዩት ኮሎኔል መንግስቱ እምን ሞተውም እምን ኖረውም እዚሁ ሀገራችን ላይ ነው የሚለውን ንግግራቸውን ሰርዘው ግንባሬ እስኪበተን ድረስ ትግሌን እቀጥላለሁ ይሉ የነበሩትን አጥፈው ቤተሰባቸውን ይዘው ወደ ዚምባብዌ ሸሹ። ፕሬዚዳንት መንግስቱ ኃይለ ማርያም በዛሬ ዕለት ከስልጣን ወርደው ከኢትዮጵያ ውጪ ሄደዋል። ከመሸሻቸው አንድ ቀን በፊት የዚምባብዌ የውጭ ጉዳይ ሚኒስትር አዲስ አበባ ድረስ መጥተው ሲያነጋግሯቸው ታይተዋል። ከኢትዮጵያ ተነስተው በናይሮቢ ኬንያ በማድረግ ዚምባብዌ የገቡት ኮሎኔል መንግስቱ በዚምባብዌ ዋና ከተማ ሀራሬ ውስጥ በሚገኝ በርካታ ባለጸጋዎች በሚኖሩበት መንደርም ኑሯቸውን በማድረግ በኢትዮጵያ ውስጥ ከተፈረደባቸው የሞት ፍርድ አምልጠዋል። አልፎ አልፎ አስተያየት ከመስጠት ውጭ ይሄ ነው የሚባል የመገናኛ ብዙኃን ቆይታን ያላደረጉት ኮሎኔል መንግስቱ በዚህ ሳምንት ለመጀመሪያ ጊዜ ከቅርቡ ወዳጃቸው ጋዜጠኛ ገነት ኃይሌና ከቀድሞ የደርግ ወታደር ልጆች ጋር በመሆን በፈረንጆቹ 1995 ስለተደረገባቸው የግድያ ሙከራ ተናግረዋል። የ1995ቱ ጥቃት በፈረንጆቹ የዘመን አቆጣጠር ኦክቶበር 1995 ኮሎኔል መንግስቱ በኢትዮጵያ ውስጥ እንደለመዱት ከባለቤታቸው ውባንቺ ቢሻው ጋር በመሆን በመኖሪያ ቤታቸው አቅራቢያ በግል ጠባቂዎቻቸው ታጅበው የእግር ጉዞን ያደርጋሉ። በውትድርና ዓለም ውስጥ ለረጅም ጊዜ የቆዩት ኮሎኔል መንግስቱ አደጋን የማነፍነፍ አቅማቸው ከፍ ያለ ነውና የሆነ ጥቃትን ለመሰንዘር ያሰበ ሰው እየተጠጋቸው መሆኑን ተረዱ። ለጥቃት እየተጠጋቸው ሰው ግን አንድ ብቻ አይደለም። ከኮሎኔል መንግስቱና ባለቤታቸው ፊት ለፊት ካለው ፊቱን ከሸፋፈነ ታጣቂ ባለፈ ሌላ ራሱን የሸፈነ የታጠቀ ግለሰብም ከጀርባቸው ነበር። ትልልቅ ቦርሳን የያዙትን ሁለቱን ግለሰቦች እንዲከታተሏቸው ኮሎኔል መንግስቱ ለጥበቃዎቻቸው መልእክትን ያስተላልፋሉ። ኮሎኔል መንግስቱን ለመግደል ከተላኩት መካከል አንደኛው ሰለሞን ኃይለ ገብርኤል የሚባል ኤርትራዊ ሲሆን በመንግስቱ ኃይለማርያም ጠባቂዎች ላይ ቀድሞ ተኩስ ቢከፍትም ኢላማውን ሳይመታ ቀረ። ለተኩሱ ምላሽ የሰጡት የኮሎኔል መንግስቱ ጠባቂዎች ታዲያ ኤርትራዊውን ነብሰ ገዳይ ቀኝ እጅ ላይ በመምታት በቁጥጥር ስር ያዋሉት ሲሆን ከኤርትራዊው ጋር በመሆን ኮሎኔል መንግስቱን ለመግደል የተላከው የትግራይ ተወላጅ ሮጦ ለማምለጥ ቢሞክርም በቁጥጥር ስር ሊውል ቻለ። ከሁለቱ ግለሰቦች እጅ ቻይና ሰራሽ አውቶማቲክ መሳሪያ ከ28 ጥይት ጋር እንዲሁም ዘጠኝ ጥይት ያለው ማካሮቭ ሽጉጥ በቁጥጥር ስር ውሏል። ኮሎኔል መንግስቱና ባለቤታቸው ከዚህ ጥቃት ቢያመልጡም ጉዳዩን በሀራሬና በከተማዋ ነዋሪ ዘንድ ድንጋጤን የፈጠረ ክስተት ነበር። የነፍሰ ገዳዮቹ ማንነት፣ ኮሎኔል መንግስቱ በቅርቡ በወጣው ተንቀሳቃሽ ምስል ላይ እንደተናገሩት ከሆነ የግድያ ሙከራው ጠንሳሾች የትግራይና የኤርትራ ታጣቂዎች ናቸው። ኤርትራዊው ሰለሞን ገብረ ሚካኤል ከኤርትራ መንግስት ጋር ግንኙነት የለኝም እኔ የንግድ ሰው ነኝ እያለ ቢሆንም ከትግራይ የተላከውና አብርሃም ጎይቶም ተቀባ ተብሎ የሚጠራው ግለሰብ ሁለቱም በደርግ የስልጣን ዘመን ቶርች ተደርገው የነበረ ሲሆን ለዚህ ቂም በቀል በመነሳሳት ጥቃቱን አድርሰዋል የሚል መረጃም ወጥቷል። ኮሎኔል መንግስቱ የሻቢያና የህወሓት ሴራ ነው ቢሉም የፍርድ ቤት ዶክመንቶች እንደሚያሳዩት በግድያ ሙከራው ላይ ብቸኛው ተሳታፊ የኤርትራ ታጣቂ ቡድን ሻቢያ ነው። ሁለቱ ቅጥር ነብሰ ገዳዮች በፍርድ ቤት ሲቀርቡ በደቡብ አፍሪካ የኤርትራው አምባሳደር መገኘታቸው ጉዳዩ ከኤርትራ መንግስት ጋር የተገናኘ ለመሆኑ ማሳያ ሆኖ እየቀረበ ነው። ኤርትራዊው የጀኔራልነት ማዕረግ አግኝቶ ይሆን? በኮሎኔል መንግስቱ ቃለ መጠየቅ ወቅት ሌላኛው የተሰማው አስገራሚ ጉዳይ የግድያ ሙከራውን ያደረገው ግለሰብ በዚምባብዌ የእስር ጊዜውን አጠናቆ ወደ ኤርትራ ሲመለስ የጀኔራልነት ማዕረግ ያገኘ መሆኑ ነው። የኮሎኔል መንግስቱ ባለቤት ውባንቺ ቢሻው ግለሰቡ በፕሬዝዳንት ኢሳያስ አፈወርቂ የጀኔራልነት ማዕረግ እንደተሰጠው ቃል በቃል ተናግረዋል። ሁለቱ ግለሰቦች በግድያ ሙከራና ያልተፈቀደ የጦር መሳሪያን በመያዝ ተከሰው የአስር ዓመት እስር የተፈረደባቸው ቢሆንም በኋላ ላይ በመንግስቱ የስልጣን ዘመን ቶርች ተደርገናል በማለታቸው የእስር ጊዜያቸው ወደ ሁለት ዓመት ተቀንሶ ወደ አገራቸው ተሸኝተዋል። በኮሎኔል መንግስቱና ባለቤታቸው እምነትም አንደኛው ግድያ ሞካሪ ወደ ኤርትራ ተመልሶ የጄኔራልነት ማዕረግ ተሰጥቶታል ቢባልም ጉዳዩን የሚያረጋግጥ መረጃ ግን አልተገኘም። በተለይም ሚስጥር በመጠበቁ ረገድ ትልቅ ስም ያለው የኤርትራ መንግስት ጉዳዩን በሚስጥር ይዞታል የሚሉም አሉ። ነገሩ እውነት ከሆነ ግን ከግድያ ሙከራው ጀርባ የኤርትራ መንግስት ለመኖሩ አያጠራጥርም። ከግድያ ሙከራው ማግስት በዚሁ ቪዲዮ ላይ ኮሎኔል መንግስቱና ባለቤታቸው ከግድያ ሙከራው በኋላ ወደ ሌላና የተሻለ ጥበቃ ወዳለበት መንደር መዘዋወራቸውን ይፋ አድርገዋል። ከግድያ ሙከራው በኋላ ያመሩበት መንደር ከፍተኛ ጥበቃ ያለው ሲሆን ኮሎኔል መንግስቱም ለህይወታቸው ከፍተኛ ጥንቃቄ እንደሚያደርጉ የታየበት ነው። ኮሎኔል መንግስቱ በዚሁ ቪዲዮ ላይ ከኢትዮጵያ ቤተ መንግስት የተለያየ ቅንጡ መኪናዎችን ዘርፈዋል የሚለውን ጭምጭምታ ውሸት ያሉት ሲሆን በአሁኑ ጊዜ ይህ ነው የሚባል ሀብት እንደሌላቸው አረጋግጠዋል። ኮሎኔል መንግስቱ በስልጣን ዘመናቸው ለዚምባብዌ የነጻነት ትግል ላደረጉት አስተዋጽኦ በፕሬዝዳንት ሙጋቤ ጥገኝነት የተሰጣቸው ሲሆን 2017 ላይ ሙጋቤ ስልጣን ከለቀቁም በኋላ የዚምባብዌ መንግስት ለኮሎኔሉ የሚያደርገውን ድጋፍ ቀጥሏል። የኢትዮጵያ መንግስት በፈረንጆቹ 2017 ኮሎኔል መንግስቱ ተላልፈው እንዲሰጡት ቢጠይቅም አዲሱ የዚምባብዌ መንግስት የኢትዮጵያን መንግስት ጥያቄ ውድቅ አድርጓል። በኋላ ላይ ህዋት የአዲስ አበባ ስልጣኑን ተነጥቆ ወደ መቀለ ሲያመራ የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከኮሎኔል መንግስቱ ኃይለማርያም ጋር ተገናኝተው ፎቶ መነሳታቸው የቅርብ ጊዜ ትዝታ ነው። በመጨረሻም ይህን እንበል፣ በደም የተለወሰው የኢትዮጵያ ፖለቲካ አሁንም ድረስ ከዚያ ዙሪት እንዳልወጣና ምናልባትም ለቀጣይ ዘመናትም ሊቀጥል እንደሚችል በኮሎኔል መንግስቱ ላይ የተደረገው የግድያ ሙከራ በቂ ማስረጃ ነው። ከአስመራ አዲስ አበባ የተዘረጋው የእርስ በርስ መገዳደል አባዜ ወደ ሌላ ሀገር ድረስ ተሻግሮ በዚምባብዌ ሊከሰት ጥቂት ደቂቃዎች ብቻ ቀርተውት ነበር። እኛም ህዝባችንንና ፖለቲከኞቻችንን እንዲህ ካለው የደም ጥማት ያስወጣለን እያለን የዛሬውን ጥንቅር በዚህ አበቃን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም